እማማ ጨቤ ለማስደሰት ጎንና ጎኔ እኔ በመሃል አክብሮ አስቀምጦኛ። ዛሬ እማማ ጨቤ አታቅም በዚህ የሚሉት ነገር ልንገራችሁ የአንድ እናት ልጆች የአንድ አባት ልጆች ትላላችሁ። እዚች ጋ በእናት ያልተለዩ በአባት ያልተለዩ እችኛዋ ለወንድሜ ቤት ሰሚራ የምትባለዋ እችኛዋ ደግሞ ከሪማ የምትባለዋ። ለማማ ጨቤ ለልጄ ዛሬ ላስደስታት ነው እምም ቆይ እንዴ ለምን ብራንካ እናረጋት?

ኮመደንገምታይይ አንቺ ወንድሜ የተቸገረ አገኘ፣ እሷ የተቸገረች አገኘች። ከልጅ የበለጠ ደስታ ምናሉ እኮ ምን አልኩ? ፕራንክ ነው፣ ፕራንክ እኮ ነው። እሷ እኮ ፕራንክ ታውቃለች። ፕራንክ ነው ተባለች፣ እሺ ነው የምትለው ታውቃለች። አትደነግጥም፣ ምንም አትሆንም። ኧረ ምንም ምን እናረጋለን መሰለሽ፣ ሁለቱ ውስጥ ይግቡና ይደበቁ። ከዛ እኔ ደግሞ ብርድ ልብስ አመጣልሻለሁ፣ ጭንቅላትሽን ታስሪያለሽ። ከዛ ፕራንክ እናረጋለን። ያው እንዴት በእናትሽ ተደነግጣለች። አራ አደነግጠ ምንም አትሆንም። ፕራንክ እኮ ነው፣ ፕራንክ ነው ከተባለች እሺ ካልሽ ደግሞ ማሰሩ ይቅርና ወይ አይ ግፊት ሊኖርባት ይችላል፣ በእርግዝና ይመጣል። አሁን ምንም አትሆንም፣ ምንም አትሆንም። አንቺም ውስጡ አልገባሽም ግን፣ እሺ አሁን ተነሺ ይሄንም ይሄንም ቢካልሽኝ ይሄም ይቆማል ካሜራው። እሺ ካልሽ ደግሞ እሺ ተነሽ ተነሽ። ጥሩ ነው ደነግጣለች እሷ ድንጋጤ አልፈልግም እኔ አንቺ ጋርጃውን ዳከፍቱት እሺ፣ እንዳታየችው እዚ ቁጭ በሉ። ይህንን ልበሽ፣ ያው ምንም አትሆንም ልበሽ። እስኪ አንቺ ምን ነሽ ነው እና እንገናኝ። ማቃሰት ተለማመጂ እስኪ የታመመ ሰው ነው የምትመስዩ። የታመመ ሰው ነው የምትመስዩ። ታላላይ ቤተሰብ እማማ ጨቤ ስትመጣ እንገናኛለን ነው እንደ ብቅ ያለው። ከዚህ ጋር ልንጻጻቸስም ኖራችሁ ነው። እስኪ እንትላ ጀምሪ ጀምሪ፣ ማቃሰ ጀምሪ። መጣሽ መሰለኝ። ድምጽሽን ከፍ አድርጊው። ካፍሽ ላንሾ አቃስጪ።

ይክራም የኔ ስራ ነው። ስሚ አንቺ ብቻ አንቺ አንቺ እኛም ፕራንክስ ታረጊ ምንም አይመስልሽማ።

እኔ ሱቅ ነኝ ያ ያ ነገር ስላለ እማቴ ሱቅ ነው። ሱቁንም በሰፊው ስለምን ጀምረው ደግሞ ደሞ ኢንሻአላ አዳዲስ እቃ ይገባል ምናምን ያስፈልግ ነበርና፣ ምንድን ነው ታደርግ ካሜራው በሳምንት አንዴ ለማገኝሽ ዛሬ ፕራንክ ባረግሽ፣ ምን ነው አልሽ? ወልያ ወልዬ ካሜራ ነው ታነሳልኝ ነው። ቤተሰብ አሁን እንደ እማቴ ማግኝታለች፣ እኔም አስደርስቻታለሁ። ከልጅ የበለጠ ምንም ነገር የለም። ላይክ ማድረግ፣ ሼር ማድረግ፣ ከስክራይብ ማድረጋችሁ አትርሱ። ይቅርታ ደግሞ በእኔ ስምም ይቅርታ ጠይቂልኝ፣ በራስሽም ለራስሽ እራስሽ ጠይቂ እሺ። ቤተሰብ በጣም ይቅርታ። እማቴ ደግሞ አሳሳተች። ይቅርታ እሺ። ና እናት መቼም አታስደነግጥም፣ ታስደስታለች። ይግሩ ሁሉ ነገሬ ነች። በሽታዬንም አትወድም፣ ለበሽታዬ ደግሞ ደራሽ ነች። ስለዚህ ለእሷ ደስታ ነው የሚገባት ብዬ በልጅ ያስመስጓት። ከልጅ የበለጠ ደግሞ ነገር የለም። አላ ደግሞ በሆዳችሁ መንታ መንታውን ይስጣችሁ።

አሁን እየደከመ ነው። ለአራፋዱ ዱብ ዱብ ያለችበት አሁን

ምንም ድካም የሌለባት አትለቂ አት ፍለቂ ያላቷ ዱንያ ጀባ ለእናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንወዳችኋለን። ሰላማችሁ ይብዛልን። ቻው ቻው